አመልካቾቻችን ቅዳሜን ከኛ ጋር ፕሮግራማችን እየተከታተላችሁ ትገኛላችሁ። አሁን ደግሞ የምንገኘው በአዲስ እንግዳ ፕሮግራማችን ላይ ነው። የዛሬው የአዲስ እንግዳ ፕሮግራማችን እንግዲህ እንግዳ የሚሆነው በተለያዩ የኪነ ጥበብ ስራዎች ላይ በቲያትር፣ በሙዚቃ፣ በፊልም ላይ እንግዲህ የተለያዩ ስራዎችን የሰራ አንቱ የተባለ ባለሙያ በእንግድነት ወደ እናንተ ይዘን ቀርበናል። እንግዲህ ከእንግዳችን ጋር አሪፍ ቆይታ እናደርጋለን። እንግዳችን እየጠበቀን ይገኛል። እሱ ጋር እንሄዳለን ዛሬ አብረን ከሱ ጋር ውሎ እናደርጋለን ማለት ነው። ከኛ ጋር ቆይታ እንድታደርጉ እንጋብዛለን። ሀሪፍ ጊዜ እንዲሆንላችሁ እንመኛለን። ሰዎች አለሁልሽ አንትዬ ዛሬ እንግዲህ ቅዳሜ ከኛ ጋር ተገናኝተናል። እውነት ነው። እንዴት ነው? በጠዋት ነው ጋሽ እንትን ነሳ? በትክክል። ያው ቲያትሩ ቤት ያው ቀደም ለመዘጋጀት አለ አደለ? ጠዋት ቀደም ብለን ሄደን ባክስቴጅ እንጨዋወታለን። አንዳንድ ለቲያትሩ ግብአት የሚሆኑ ነገሮች፣ አዳዲስ ኢምፕሮቫይዝ የሚደሩ ነገሮች እንነጋገራለን። ከዛ ያው ተዘገጃጅተን ወደ ምድረክ ደግሞ ለስምንት ሰዓት እንቀርባለን ማለት ነው። አዎ ግን እንደው የሁሉ ጊዜ በቲያትር ሲኖሩት ምን የተለየ ነገር ያደርጋሉ? ጠዋት ተነስተው ጧት ጠዋት ጧጣት በእርግጥ ቮካል ኤክሰርሳይዝ ስራለሁ ምክንያቱም ድምፅህን ሞርደ አስተካክለ በደንብ ራስን አዘጋጅተው የምትወጣበት ሰዓት ስለሆነ ተዘጋጅቼ ነው የምወጣው። ብዙ ጊዜ ትንሽ ስፖርት እንነቃነቃለን የራስን የሰውነት ጥንካሬ ለማስተካከል፣ ከዛ አንዳንድ የትንፋሽ ስራዎች መሰርተን ወደ መድረካችን እንሄዳለን ማለት ነው። ግን እስቲ እንደው ጥበብ የጀመሩበት ጊዜ ያስታውስቷል ያው ጥበብ እኔ የጀመርኩበት ጊዜ ያው በደርግ ስርዓት የቀበሌ ኪነት ነበረ ከቀበሌ ኪነት እንግዲህ አብዛኛውን የያኔ ሙያተኞች የተገኙት ከቀበሌ ኪነት ቡድን አባል ውስጥ ነው። እኔም እንዳጋጣሚ ደግሞ የመናገሻ አውራጃ የኪነ ጥበብ ቡድኑ አባል ነበርኩ። መነሻዬ እንግዲህ በሙዚቃው ነው የጀመርኩት።

ምን ይሻልኛል? እኔ ጨነቀኝ። ምን ይሻልኛል? ሙዚቃዋን በኋላ ላይ በጣም ደስ የሚል ሙዚቃ ነው፣ አዲስ ሙዚቃ ነው። የሚገርምህ ይሄ ለሚሊኒየም መግቢያ ላይ የተሰራ ሙዚቃ ነበር። ሁለት ሺ ላይ ማለት ነው። አዎ ከዛ በኋላ ለአንድ ሙዚቃ ፊልም ስኮርነት ሲፈልጉ ሲባል ድጋሚ እንደገና ደግሞ ሪአሬንጅመንት ተሰጥቶለት ተሰራ። እንደውም ድምፁ ስሰማው አሁን ጋሽ አንተ ጺምህ ስናየው ሽበት አለው ድምፁ ግን ከዚህ አይነት ሽበት ካለው ሰው የሚወጣ አይመስልምና እንደዚ ከሴቶች ያደርሱ ብዙዎቹ ይ ያው ከጺምህ ያኳያ እና የሙዚቃውን ድምፅ ሲሰሙ በፍፁም በዚህ በምናየው ፊዚካል ቆመና የሚወጣ ድምፅ አይመስልም ይሉኛል። ዘፍኜ ግን አሳያቸዋል ሌሎች ዘፈኖችም ትሰራለህ? አዎ ኦልሞስት አሁን ከሙዚቃው ትንሽ ትቻ ያለውኝ እንጂ ኦልሞስት ወደ 34 ምናምን ሙዚቃዎችን ሰርቻለሁ። በዛ ላይ ዜማና ግጥምም ለሌሎች ድምፃኖችም ሰርቻለሁ። ዛሬ ቀዳሚ ነው የምንገኘው እና አስራ ሁለቱ እንግዶች የተሰኘ ቲያትር ላይ ደግሞ ተሳተፋለህ፣ አሁን ብሄራዊ ቲያትር ላይ እና እሱ ቲያትር ላይስ፣ እንዴት ነበረ ቆይታ? ምን ይመስላል አስራ ሁለቱ እንግዶች? ያው ቴል ቫንግሪማን የሚባል የአሜሪካኖች አሜሪካ የጻፈውን ጽሁፍ ነው። በሁለተኛ ዓለም ጦርነት የተደረሰ ድርሰት ነበረ። በነገራችን ላይ በዓለም ላይ በጣም ዘቤስ ከሚባሉ ቲያትሮች ውስጥ አንዱ ይሄ ነው። ከሰባ በላይ ቋንቋዎች የተሰራ ነው። ከአፍሪካ ደግሞ የመጀመሪያ ኢትዮጵያ ሆናለች። ይሄ ለእኛ ትልቅ እድል ነው። የዚህ ቲያትር ዋና አዘጋጅ ራሔል ተሾመ ማህመር ትባላለች። በጣም ጎበዝ በጣም በጣም በቃሉ ከሚባሉት የቲያትር ዳይሬክተሮች ውስጥ ከምትጠራው አንተ ብታቃጣ ጎበዝ ዳይሬክተር ነች። እንደ ድማ አስራ ሁለት ወንዶች ነው ያሉት። አስራ ሁለቱም ወንዶች ናቸው። አስራ ሁለቱንም ወንዶች ማኔጅ አርጋ ዳይሬክት አርጋ የሚገርምም በአጭር ጊዜ ውስጥ ይሄ ቲያትር መድረስ አለበት። በሰዓት ሌሊት ተቀን እያሰራችን ባንዱር ውስጥ ነው ቲያትር የደረሰው እና ይሄ ቲያትር እውነት መድረክ ላይ ወጥቶ በህዝብ ዘንድ ይታያል ወይ ተብሎ ተፈርቶ ነበረ። ምክንያቱም አዲስ የቲያትር ባህሪ ነው ያለው ሙሉን አስራ ሁለቱ እንግዶች ሲያወርዱ አንድ ስቴጅ ላይ የሚጠናቀቅ ቲያትር ነው እና በጣም አዲስ የሆነ ያልተለመደ የቲያትር አሰራር ነው እና ራሄል ተሾመ በዚህ ዝግጅት ላይ በጣም ትልቅ ስራ ነው የሰራችው። በጣም ይገርምህ ግን በጣም በጣም በጣም ይገርምህ ትያትር ነው። በአንድ ወጣት ፍትህ በጎደለበት ወጣት ልጅ ላይ ነው ስ የ19 ዓመት ታሪክ ላይ የተሰራ ነው እና በጣም በዚህ ዘመን ለዚህ ዘመንና ለዚ ር መታየት ያለበት ትያትር ነው ብዙ የህግ ባለሙያዎች በዚህ ትያትር ላይ ብዙ አስተያየት ሰጡት። ና ብዙ የኢትዮጵያ ወጣትም ሆነ የተማረውም ያልተማረውም ክፍል ማየት አለባት ተብሎ አስተያየት የተሰጠበት ትያትር ነው። የአንተ ገጸ ባህሪ ገጸ ባህሪ በሁለተኛ ሮሙለት ተሰዶ የመጣ ሰዓት ሰሪ ሙያተኛ ነውና ተሰዶ መቶ አሜሪካን ውስጥ ቢኖር ይህንን የፍትህ አካል ለመፍረድ የተቀላቀለ ግለሰብ ነውና በጣም የሚገርም ባህሪ ነው ያለው። ትንሽ አውትስታንዲንግ የሆነ ስለ ዲሞክራሲ ጥልቅ እውቀት ያለውና ያንን አሜሪካን ውስጥ ያለው የዲሞክራሲ ጥልቅ እውቀት ማወቅና ማየት የሚፈልግ ሰው ነው እና ከብዙዎቹ ጋር በስደተኛነቱ ሁሉ ይሰድቡታል፣ ይወቅሱታል። ያንን ሁሉ ቻሪ አድርጎ የዚህ ፍትህ አካል አንዱ የሆነው ገጸ ባህሪ እኔ ነው። እዛ ገጸ ባህሪ ላይ ስማችን አይጠራም፤ አንዱ ቁጥር፣ ሁለት ቁጥር፣ ሶስት ቁጥር እየተባለ በቁጥር ነው። ከቲያትሩ ይልቅ ወደ ሙዚቃው ወይስ ወደ ፊልሙ የትኛው ላይ ግን ቅርብናል? በጣም የሚገርመ ሙዚቃው ላይ ረጅም ጊዜ ሰርቻለሁ። የራሴ ባንድ ሁሉ ነበረኝ።

የስዊድን መንግስት አንድ ኤንጂኦ ድርጅት ላይ ስኮላርሽፕ ተሰጥቶን ራሔል ተሾመ መሐመድ ትመጣና እኔ በፊት ምስራ በፕራይቬት ቲያትር ባለሙያቸው ሙያቸ አዳዲስ ግለሰቦች ፕሮዲስ በሚያደርጉት ላይ ነው ትልቁን ቲያትር ታሳውስ እንደሆነ ባሉ ባሉግርን ራሔል ከዩኒቨርሲቲ መልመላኛ መጣች እና ክሬቲቭ ቶች ሰኞን ገጸ ባህሪ በማጫወት በጣም የሚወደድ ተውኒት አሳትፋኝ ለእኔ ዛሬ ለቲያትር ተውኒት ሙያ

ጋሽ አሁን ደግሞ ብሔራዊ ቲያትር ጋር ደርሰናል። ሰዓት አለ አይደል? ገና አለ አለ። ቅድም ከመምጣቱ በፊት እንግዲህ የተለያዩ ዝግጅት እንደሚያደርጉ ለቲያትር ነግረዊ ወይ ነበርና ውስጥ ከገባችሁ በኋላ ከተዋንያን ጋር ምን አይነት ነገር ታደርጋላችሁ? ቲያትሩ እስኪጀመር ድረስ ምን አይነት እንቅስቃሴዎች አሉ? ባለፈው ፖርፖዝ የሚያደርግ ነው ወዲያ ላይ ሄደን እናወራለን። አሁን አንዳንዴ ቲያትር ስትሰራ ኢምፕሮቫይዝ የምታደርገው ነገር አለ በዚያን ሰዓት ላይ ከኪ ውጭ ሲሆኑ አንዳንዶቹ ተዋናዮች እርስ በርስ ስንነጋገር ይሄ ኪል ሳላውቀው ነው ያለፍክብኝ፣ ምናምን የሚለውን እንደገና ደግሞ ዲስከስ አድርገን ወደ ትክክለኛው መስመር የምንገባበትን እንወያያለን። የሚቀጥሉን ፐርፎም ቲያትሩ እንዴት እናሳድገው ቲያትር እንደምታውቀው በልምድ እያደገ እያደገ እያደገ ነው ይመጣል። ስለዚህ ይህንን ቲያትር በህዝቡ ዘንድ ተወዳጅ ስለሆነ የበለጠ ተወዳጅ እንዲሆን ማድረግ ያለበት እንዴት ነው ብለን እሱን እየተወያየን አሳድገ ነው እንትን አለ በተለይ 12 እንግዶች ላይ ቢኒያምን ታውቀዋለህ። ቢኒ ከመጣ በኋላ ደግሞ ቢኒያምርኮ ቢኒያምርኮ። እሱ እንግዲህ የእሱ ገጸ ባህሪ አይተዋል። ስድስት ቁጥር ነው የሚጫወተው፣ ግን ዝምታ ነው እዛ ላይ፣ ግን ያለው ቴክኒክ የሚገርም ነው እና ያው ካለው ኤክስፒሪየንስ ዋና ብዙዎችን ቲያትር ያዘጋጀ ስለሆነ አስራ ሁለቱን እንግዶችን ደግሞ አሁን ካለበት ደረጃ ደግሞ ከፍ እንዲል አድርጎታል። እና ብዙን ጊዜ ከእሱ ጋር ነው አብረን ዲስከስ የምናደርገው፣ እንዴት እናደርገው የበለጠ እንዴት እናደርገው ይተባባልን ቲያትሩን ዛሬ አዋሰራው ለተን እንግዶች እንግዲህ ልባ ከእሁድ መጥቶ ባልታሰበበት ሰዓት ነው ቅዳሜ የገባው። እንደገና ህዝቡን ወደዚህ ቲያትር ለማምጣት ብዙ ነገር ተከፍሏልና፣ አሁን እግዚአብሔር ይመስገን ህዝቡ እንደገና ወደ ቅዳሜ ከተመለሰ በኋላ ደግሞ ጥሩ ኦዲየንስ እየመጣ ነው። እኛም ጥሩ ፐርፎርም እያደረግን፣ እየተወደደ የመጣ ቲያትር ሆኗል። አንዳንድ ግን የቲያትር ባለሙያዎች ማለት ነው ልክ ወደ ብሔራዊ ቲያትር አካባቢ ሲደርሱ የሆነ አንዳንድ ሰዎች ለየት ለየት ያለ ስሜት የሚሰማቸው ሰዎች አሉ። አንተ ምን አይነት ስሜት ይሰማል? የሚገርም ቲያትር ሁሉ ቀን ፐርፎርም የምታደርገው ነገር ነው ላይቭ የሚታይ ነገር ነው። እና ኦሬዲ ልክ ትያትር ቤት ስገባ ሙድ ሁሉ ይለወጣል። አንተም ታውቃለህ፣ እያንዳንዱ ዲያሎግህን ነው የምታስበው፣ ቴክኒክህን ነው የምታስበው፣ ብሎኪንግህን ነው የምታስበው። ብዙ ስሜትህን የሚለውጠውን ነገር እዛ ካራክተሩ ስለመግባት ብዙ ሀሳብ ተመስጠ የምትገባበት ነው። አንዳንድ የተኮራረፉ ውስጥ ይመስሉ ድረስ ሁሉም ግን በራሱ ካራክተር ላይ ስላለ ነው እና ሰላምታ እንኳን የመሰጣጣት የለም። አንዳንድ ጥ አፕሮፎ ነው ምናምን ስትትባባል ረ ስለዚህ ያው ይሄ የመጣ ነው። ድሮ ትልልቁ ተዋናዮቻችን የእኛ ሲኒየር የሆኑት ይህን ነገር ሲያሳዩን አይመስለንም ነበር እኛ ውስጡን ከገባም በኋላ አሁን ሁላችንም አወቅነው ከዛ ስሜት ውስጥ እንዴት ተብለን ገና ከግቢ ውስጥ ወደ መድረክ ሳንደርስ ወደ ግቢ ስንገባ ከካራክተሩ ጋር ነው አብረን እንግዲህ ደርሰናል። ብዙ ጊዜ መታ ቲያትር ከመጀመር በፊት እዚ ቁጭ ትላለህ። አንዳንዴ አዎ። ጋሽጌታቸው ደባልቄ ብዙ ጊዜ ጡረታ ከወጣ በኋላ እዛች አካባቢ ቁጭ ይላል እና ከእሱ ጋር ብዙ ጊዜ ለመጫወት ስል እዛች ጋሽጌታቸው የተቀበጠበት ቦታ ላይ ቁጭል ና ስለ ብሔራዊ ቲያትር ያጫውተኛል ወደፊት ምን ማድረግ እንዳለብኝ ያጫውተኛል ዛሬ የእሱ ምክሮች ለእኔ ብዙ ጠቅሞኛል በቲያትር አካል ውስጥ ለመቆየት የጋሽጌታቸው ደባልቄ ትልቅ ድጋፍ አለው በእኔ ህይወት ታሪክ ውስጥ ማለት ነው። አሁን በሰለጠነው ዓለም፣ አሁን ለምሳሌ እንግሊዝ ሀገር ዊምብሌ ስታዲየም ለመጫወት ሁሉ ኳስ ተጫዋሽ ይናፍቃል አይደለም? እኛም ብሔራዊ ትያትር መድረክ ላይ መውጣትና መታየትና ስራ መስራት ትልቁ ህልማችን ነበርና ያ ህልም ስኬታማ ሆኖ እንድታይ ደግሞ ከእንደዚህ አይነት በጣም ልምድ ካላቸው ባለሙያዎች ጋር መጫወት ትልቁን ግባት ታገኝ። አንተ እኮ እንደውም በአለም ደግሞ ትልቁ የሚባለው ቲያትር መድረክ ላይም ደግሞ በጣም እድለኛ ባዶ እግር ቲያትር ነው አይደለም? ትክክል። ባዶ እግር ሄዳችሁ ሰርታችሁ ነበር እንዴ? ነበር። አዎ። እንግዲህ የዓለም ከክርስቶስ ልደት በፊት የነበረ በግሪክ ሀገር ውስጥ የመጀመሪያው የቲያትር መድረክ ነው። እዛ መድረክ ላይ ማንም ተነስቶ መስራት አይችልም። አይችልም። እድለኛውን እና ደግሞ ከኢትዮጵያ የባዶ እግር ቲያትር በተግሊ ሶቅራጥስ የነሱ ታላቁ ፈላስፋ ነው። እና የሱ ታሪክ ዝራ ላይ የተሰራ ነው። እና ያንን ለመስራት ከአፍሪካ ጥሩ ቲያትር ተብሎ ከተመረቀው ውስጥ አንድ ሆኖ እዛ መድረክ ላይ ለመስራት በቅተናል። ያ በጣም እድለኛ ነው። እዚህ በአገራችን ብሔራዊ ቲያትር ከትንሾቹ መድረክ ጀምረን የመጨረሻውን እንግዲህ ብሔራዊ ቲያትር መድረክን ሰርችበታለሁ እና እድለኝ፣ እንደገና በአለም ላይ ደግሞ ትልቁ አቴንስ መሃል ከተም ላይ የሚገኘው ቲያትር መድረክ ላይ ሰርቻለሁ። በአሉ አሳይተናል። እዛ ቦታ ባዶ እግርን ስናሳይ በጣም ትልቅ ትዝታ ነበረ። ምክንያቱም ታላላቅ የዓለም አርቲስቶች የዛን ጊዜ የዚህን ፌስቲቫል ፕሮግራም ለመካፈል ትልቅ ሙዚቀኞች ሁሉ መጥተው ነበረ እና የአውሮፓን ነገር ታቋለ። ዝናብ አንዴ ከጀመረ በቃ ስራ ነው። አይቆሉ ይባል ቢባል ቢባል ሳምንቱን ሙሉ ዘነበ ማለት ነው። እኛ ደግሞ የአፍሪካ ቲያትር ነው ተብሎ ሰኞን የተሰጠን፣ ቅዳሜና እሁዱን ለነጮቹ ለታዋቂዎቹ የአውሮፓና የአሜሪካን አክተሮች እንዲሰሩበት ነው መድረክ የተዘጋጀ። የነሱ በሙሉ በቃ ሳውንድ ሲስተሙ ላይቱ፣ ሙሉ ተተከለና ዝናቦ አላቆማል። የመጨረሻ ላይ ሁርለት ይፍረስ ተባለ ተቋረጠ፣ የነሱ ማለት ነው። በጣም ይገርም። በኢትዮጵያ የግሪክ አምባሳደሩ መጣና ቆሞ ነው የነገረን። እናንተ ሃይማኖታችሁ ጠንካራ ነው። እዚህ ድረስ ደክማችሁ መታችሁ ቲያትራችሁ ሳይታይ መሄድ የለበትምና እና ጸሎት አርጓለ። ሌሊት ቆመን ጾመን አደርን። በቃ ቆጸሎት አደረገን እንና ጋይ ሰሎሞን በተለይ አንድ ክላስ ውስጥ ነበር የተያዘልን። ቆመን በቃ ውዳሴ ማርያሙን ገርሉን ታምራቱን ተሸክሜ ነበር ይልኩ ጸሎትን አደረግ። ልክ ጠዋት ስነቃ ድብር ያለ ይጻዩ ጻዩ ተ ማመን ያቃተን በቃ ማንም ያመን ያቃተን ቃቀኑ ሙሉ ፀሐይ ሆነ። ከዛ መድረኩ ለእኛ ብቻ ተሰጠ። ያ ሁሉ ታዋቂ አርቲስት ሄዷል በግላጭ እኛ ባዶ እግር ያገኘ ነው የግር ክል ስቴጅ መናገር ምን ይመስል ነበር? ግን ምን ያህል ልምድ እንዳገኛችሁ ተመልካቹ ከእኛ ሀገር ተመልካች አንጻር እዚ ያለው ተመልካች እንዴት ነበረ? የሚገርመው እዛ ለኪነ ጥበብ ሰውና ለኪነ ጥበብ ያላቸው ፍቅር ትልቅ ነው። አንደኛ የኪነ ጥበብ ሀገር ነች። ያኔን የሚባሉ ታላላቅ ክላሲካል ሙዚቃ ታላላቅ ሰዎች የታላላቅ ፈላስፎች ሀገር ነው፣ እና እኛ ስንሄድ እንደ ትልቅ ነው የሚንከባከቡ። የሚያቀ ወንበር ሁሉ ይለቁን፣ ሙዚየም ሁሉ ስንዞር ሁሉ ለእኛ ነው ቅድሚያ የሚሰጡ፣ ለአርት ያላቸውን ክብር ነው የሚያሳዩ። እና እኔ እጃ በቃ አቴንስ በቃ በየወቱ ሁሉ ስንሄድ በየዩኒቨርሲቲያቸው ስንዞር የሚሰጡን ክብር የተለየ ነው። እና የዛን ጊዜ እንግዲህ አንፊ ነው፣ ብዙ ሺህ ህዝብ ነው፣ የዛን ጊዜ በሺዎች የሚቆጠሩ ገብተዋል። ዛንፊ ቲያትሩ ላይ ማለት ነው። የሚገርም ቲያትሩ ሰራውንድ ሳውንድ አለው በየስቴጅ ጥግ ጥግ ላይ ሰራውንድ ሳውንድ አለው። በቃ ብዙ ሳትጨነቅ ሳውንድ እንዲታዩ። ሁለተኛ ደግሞ ሰብታይትሎ አለ ከላይ በግሪክኛ በእንግሊዝኛ በፈረንሳይኛ እንዲያውቁት እኛ የምንሰራው እኛ በአማርኛ ስለሆነ የምንሰራ ማለት ነው። እና በያንዳንዱ ሲላ በጣም አፕሪሽት ያደርጉናል። ለካ ሰብታይትሎ እያዩትሉ ያዱ ነው። ከዛ ቲያትሩን ሰብተን ከጨረስን በኋላ የረጅም ደቂቃት ቆሞ አጨበጨቡልን ማለት ነው። እና ምድሪያ ሁሉ የአቴንስ ህዝብ ቆሞ ሲያጨበጭብልን ግራ ገባት አልቆማል። ከዛ በኋላ ቲያትሩን ከጨረስን በኋላ ያው ሴኩሪቲ አለ፣ ከፊት የሚቆም ብልጥ ሰው ፎቶ ሊነሱ ከኛ ጋር ሁሉ ወጡ። የሚገርም ትዝታና ጊዜን አሳልፈናል። በጣም ቆንጆ ልምድ ነው። ቆንጆም ጊዜ እንደነበረ ሰምተናል። እንደው ከቲያትሩ ደግሞ መለስ ስላድርግህና አንተ እኔም ቅ ሌሎችን ባለሙያዎች ሲያውቁ እንደዚህ አብረው የሚሰሩ ሰዎችን ወዳጆችን ጓደኞችን በመሰብሰብ ትታወቃለህ። ይሄ ነገር እንዴት ከመጀመሪያ የመጣ ልምድ ነው? እንግዲህ አንድ አንዴ ትንሽ እኔ መንፈሳዊ ሰው ነው፣ ያ መንፈሳዊ ህይወቴ ብዙዎችን አጠገቤ ሰዎች ተቀምጠው እንዲጫወቱ ያደርጋቸዋል። ከሙዚቀኛነቴ ጀምሮ ሙዚቃው ሰራ ብዙዎቹ አብሮኝ ነው ሙዚቀኞች አብሮኝ ሚቆል ከሁሉም ጋር ያለኝ ሪሌሽንሽፕ ጥሩ ነው። በዛ ላይ ደግሞ በአመት አንድ ቀን ቤት የሚዘክራ ዝክር አለች እና እዛ ዝክር ላይ በቃ የአርቲስቱ ነው ማለት ሁሉም ሰው ይሰበሰባል። ቀኑ የሚቆጥሩት አርቲስቱ ይባላል እና እነዛ እነዛ ነገሮች ከአርቲስት ጋር ያለኝን ቀርቤታ ከፍ አድርጎታል። እግዚአብሔር ይመስገን፣ ሁሉም አክባሪዎቼ ናቸው። ከትልልቆቹ የሚገርሙ ታላላቆይ ታላላቆች የሆኑ ጋሽ ነው የሚሉ አዎ ቅድም አነሳ ነው በደንብ አላወራ ነው ፊትህና ጺምህ ጸጉርህ ይለያያሉ ድምጽህም ይለያያሉ እና እንደውም አንድ ወዳጄ እድሜውን ጠይቅልኝ አሉ እና ምንድነው ይሄ የተለየ ነገር ታደርጋለህ ፊትህና ጺምህ እኮ በጣም የዘጠና ዓመት አባት ነው የሚያስመስለው የሚገርም እኔ ገና ትምህርት ቤት እያለሁ ነው የሸበትኩት። የዘር ነው ይመስለኛል። ቤተሰቦቼ በጣም ሽበታሞች ናቸው እና ያ የዘር ተጽዕኖም ያለው ይመስለኛል። ግን ከቤተሰቡ ደግሞ የተለየ እኔ ላይ በጣም ሪፍሌክት አድርጓል ሽበቱ። እኔ ገና ባይ ዘ ዌይ እኔ ሰርቬርም ነኝ መሐንዲስም ነኝ። ነገር ከዛ በኋላ ነው የተማርኩት ትምህርቴን እኔ ለኪነ ጥበቡ በጣም ስለማዘነብድ ቤተሰቦቼ ተውኩ። ያንም ያው የሚገርም ይኸውልህ፣ እኔ ገና ስጀምር ቅድም እንዳወራሁ ቀበሌ ኪነት ነበር። የቀበሌ ኪነት እያለሁኝ ነፍሳቸው ይማርና ጀነራል ወርቁ ዘውድ የሚባሉ የሆለታ ገነት ጦር ትምህርት ቤት አዛዥ ነበሩና እኔን ለማየት መናገሻ የምትባል ከተማ አለ። ከዚህ ከአዲስ አበባ በመጥፎ ጊዜ፣ በቀይ ሽብር ጊዜ ቤተሰቦቼ ይሰደዱ እዛች ከተማ ነበር ያረፉት ቤተሰቦቼን ታላላቅ ወንድሞቼን እህቶችን ለማዳን ሲሉ እናት አባቴ እዛ ሄደው ነበርና እዛ ከልጅነት የጀመሮ ቀበሌ ክነ ታደኩኝ ማለት ነው። ቀበሌ ክነሳድግ የዛን ጊዜ ጀማ ብቆ ዘውዲ የገነት ጦር ትምህርት ቤት አዛዥ የኔን ሙዚቃ ለማየት ይመጡ ነበረ። ትንሽ አክቲቭ ነበር ከልጅነት የጀመሮ እና በተለይ አንድ ዘፈን አለ የሰው ነፍስ፣ የሀገር ጥላ፣ ገበሬው ያውና ወይናና ምትል ዘፈን ነበር። ፍቅር ጥማቴ እንዳልኖር ለራስ የሰበባቱኝብኝ መንገድ የኔም ሊያስትዝታሽ ትርብኝ አሁን ሲግርብኝ አተመላለሽ። ብዙ ዓመት እንግዲህ ቲያትር ላይም ሙዚቃ ላይም እነዚህ ማስታወቂያዎች፣ ፊልሞች ላይም ቆይተሃልና አንተ ግን እንዴት ተረዳሁ ይሄ የጥበቡን ሙያ በግል እንዴት ታስበዋለህ? የሚገርም እኔ እድለኛ ነኝ። የድሮቹ ሂድሮቹ ተዋናያኖች ዩኒቨርሳል ናቸው ኪነ ጥበቦች ሲገቡ ቲያትር ብቻ አይደሉም፣ ዳንሰሪ ናቸው፣ ተወዛዋዥ ናቸው፣ ደራሲ ናቸው፣ ተዋናይ ናቸው፣ ዘፋኝ ናቸው፣ ጋዜጠኛ ናቸው። ሁሉም እድል ያዙ ነበሩ የድሮቹ ተዋናኖች እንደ አጋጣሚ ደግሞ እኔ እዛ ሽግግር ውስጥ እድለኛ ሆኜ ለዘጠኝ አመት ሸገር ጋዜጠኛ ነው፣ ዜማ ማሊስ ፕሮግራም አዘጋጅቼ ማለት ነው። ማህተመ ሀይሌ እና ዳዊት ፍሬው ነበር የኪነጥበብ ጋዜጠኞች። ዘጠኝ አመት ሁሉ ሰርተን ግሪክ ዜር ነው እንደሚያቋቁም እና ተጽዕኖ አሳደረብኝና አሁንም የኢትዮጵያ ሙስጠኞች ማህበር በጋዜጠኝነት ሙያ ኮርሶችን ኮሌጆችን ድማር ደብዳቤ የጻፈል ተማርኩ፣ ጋዜጠኝነትም ማለት ነው። ተጽዕኖ አሳድሩብኝ። ከዛ በኋላ እንደገና ስወጣ ብሔራዊ ቲያትር እየሰራው የኤንኤን ቴሌቪዥን ጣቢያ መጥቶ የልጆች ፕሮግራም አዘጋጅ እንድትሆን እንፈልጋለን አሉ። እኔ እኮ አላቀም፣ በቃ አንተመርጠናል። አረ፣ ትልልቆች አሉ ልምድ ያላቸው፣ በፍጹም አለ። ሳላቀው የጋሽ ተስፋዬ ሳህሉን ቦታ ያዝኩ። እንግዲህ ጋሽ ተስፋዬ ሳሉ አባባ ተስፋዬ ተብሎ ሲጀምሩ ሙዚቀኛ ናቸው፣ ተዋናይ ናቸው፣ ጸሐፊ ናቸው። የልጆች ክፍለ ጊዜ ፕሮግራም አለ። በጣም ብዙ ሙያ በጣም ብዙ የሳቸውንም እድል አገኘሁኝና ኦልሞስት ለቱ ይርስ በጣም በቃ እንደውም አሁን አብዛኛውን የምታወቀው የምታወቁ ባዲሱ ትውልድ አባባ ደምሴ በሚለው ካራክተር ነው። አባባ ደምሴ ትግ የተረፈ የተረፈ ትግ እጅም ጊዜ ሰርቻለሁ። በጣም ይገርም ደግሞ ያላስበው ያው ያቺ ለስዊድን መንግስት እንትን ሰላም ኢትዮጵያ ድርጅት አመሰግናለሁ። ዩኒቨርሲቲ እንድማር አድርጎ የቲያትር ዝግጅትንም ተማርኩኝ። እድለኛ እድለኛውኝ የክብር እንባ የሚባል ቲያትር ሸዊት እንግት ደራይ ሲዘራ በጣም ብሔራዊ ቲያትር ታይቶ ነበር። ሙዚቃ ይድረማ አዘጋጅቻለሁ። አዘጋጆኝ መሬቷ ነው ነው ወንጌ ዘርቻል ብቻ የድሮቹን ሰዎች በቃ የእነሱን የመተካት አይነት እድለኛ ነው ልከን ደስ ይለኛል። በቃ ያንን ነገር ባሰብኩ ቁጥር ደስ ይለኛልና፣ ያው ፊልሙን አልነግርህም ማለት ፊልሞች ሰርቻለሁ። በጣም ከተከታታይ ድራማ እስከ ፊውቸር ፊልሞች፣ ዶክመንት ፊልሞች፣ ማስታወቂያው ምናምን ብቻ ይዙ ናቸው ብዙዎቹ። ነገር እድለኛው እና አንዳንዴ እድል ነው እድል እድል ነው ግን፣ እኔ እንጃ አላውቅም። ብቻ ወይ ውስጥ እክነ ተበውስጥ ስላለ ነው። በነገራችን ላይ ክራሩም ይጫወታል ጎበዝ ነው።

ብዙ አለበት በደንብ ያንተ ፊት በደንብ ይሄ የሚታወቅ ፊት ነው። የትም ቦታ ላይ ትሄድ ትታወቃለህና ሰዎች ጋር ያለህስ ግንኙነት ይመስላል። መንገድ ላይ ስትሄድ እንዴት ነው አድናቂዎች ጋር? ይሄ ፊቴ ለእኔ ጥሩ ኢትዮጵያዊነት መገለጫ ሆኖ ሪሞት ኤሪያ ሂጄ ሮጦ ነው የሚይዙኝ ሚዲያም ላይ በብዛት ስላዩትም ይሄ ፊት ካች ፊት ነው። የጺሜ እንግዲህ ብዙ ሽበታም አሉ አንዳንድ የእግዚአብሔርም ስራ ብዙ ሽበት ያላቸው ብዙ ፊልም ላይ የሰሩ ሰዎች አሉ። እኔ እድሉ ሆኖ ነው እና የትም ቦታ ጥሩ አቀባበል ነው የሚያደርጉልኝ። እኔ በማንኛውም ትራንስፖርት እጠቀማለሁ። እንደውም ያዝኑ እንሉኛል። እንዴት ነው አባባ ደምስ እርሶ ውስታሁን እንደው በግሮ ነው በባስ ነው የሚጋቡት ምናምን እሉኛል። ይህን ንብርስም እንዲገናኝ አድርጎኛል እና የሰው ወደድ አለ። እኔ ፍራንክ አይኖረኝ እንጂ የሰው ወደድ አለ። እግዚአብሔር ይመስገን፣ የትም ቦታ በዚህ ፊቴ ስንቀሳቀስ፣ እንደውም አንዳንዶቹ የማያውቁኝ ፊልም ቢሰሩ ይሉኛል። ግን ከስንት አንድ ነው የማያውቅ ሰው የሚችል ሚሆውማተጠንታ የሚገርመህ አንድ ታሪክ ነግር አለ። የሆነ ለፊልም ስራ ስንሄድ ተያዝን። ተይዘን እንግዲህ ያው ጫካ ውስጥ ነው የተያዝነው። ግን አባባሪ ውሸዷቸዋል ለቀቁ። ሁሉም ተለቀቁ አብረን ቢልብዘራ አይነም ሁሉም ተለቀቀ እና ይሄ ነው እኮ ነው በቃ ክፍያው ራሱ ክፍያው ይሄ ያው መስገደና ተቅፉ ነገርም ድኝበታለሁ። አሁን ደግሞ የመጨረሻ ቲያትር በቅርብ የተመረቀ ቲያትር ላይ ደግሞ እዛ ላይም ተሳተፋለ ድያሚ ትያትር ላይ እና እሱ ደግሞ ከመኢኔት ማህበረሰብ ዙሪያ የተሰራ ቲያትር ነው። እሱ ቲያትር ላይ እንዴት ነው? ምን አይነት ገጸ ባህሪ ትጫወታለህ? ቲያትሩን እንዴት አየኸው? ባህሉ ላይ ያተኮረ ነው? እንዴት ነበር? በጣም እድለኛል። እዚህም ላይ ሚኒ ድራማ ላይ ያው እስጢፋኖስም ሪችም ዳይሬክተሮቹ ካስት አድርገውኝ የካራክተሩን ሜን ካራክተር ነው የሰጡኝ እና እዛ ላይ ኮምሩቶኝ ዋናው የባህሉን የአስታራቂነቱን ምናምን የምጫወተው እኔ ነኝ። በጣም የሚገርም በዚህ ተውፊት እንግዲህ እስከዛሬ ያልሰራው ተውፊታዊ ድራማ ነበረ ጣቂ ወርዶትን ሌሎቹ ነጥራሰሩ ይቆጭ ነበረ ባለመስራት።

ትንትን እስክርብቱ ዶክተር አንዱ አለም የጻፈው ነው። ከእነ አክሰንቱ እንግዲህ አይታህ፣ በቀደም ሲመረቅ ትዋው የባህሉ ህብረተሰቡ መተው ይህችን ብሔራዊ ትያትር አስፋልትን ቀውጢ አድርጎታል። እነሱ አይተው ተደሰቱ ማለት ተጋብቶብናል ማለት ነው። የነሱ ባልና በጣም ጋያ እንግዲህ በብዙ እጋብዛለሁ። በጣም የፍቅር ታሪክ አለው፣ የክራይም ታሪክ አለው፣ ወንጀል አለው። እንደገና ደግሞ ሙዚቃ አለው የሀዘን ሙዚቃ አለው የተለያዩ ነገሮችን ያቀፈ ሙሉ የሆነ ተፌታዊ ቲያትር ነው እና እንደው ሁሉንም ሰው በዚህ አጋጣሚ እንድትጋብዝልኝ ትንሽ እንኳን በጣም የሚወደድ ቲያትር ነው። ብዙዎቹ ወዱታል። ኦልሞስት ከስልሳ በላይ ተዋንያን ያለበት ነው። በጣም ቆንጆ ድራማ ነው እና እድለኛ ነው። በዚህ አመት ሶስት ትልልቅ ቲያትሮችን ተሳትፈል ተሳትፉ። አሪፍ ቆይታ ነው ያደረግነው። አሪፍ ቆይታ አድርገናል እንግዲህ ተመልካቾቻችን ዛሬ ቅዳሜን ከኛ ጋር እንግዳችን የነበረው ጋሽ ማህተመ ኃይሌ፣ ከሱ ጋር አሪፍ ቆይታ አድርገናል። አሁን ቲያትር ሊገባ ነው። እኛም እንግዲህ በጣም እናመሰግናለን። ተመልካቾቻችን ዛሬ ቅዳሜን ከኛ ጋር ጋሽ ማህተመ ኃይሌ የተለያዩ ሙያዎች እንግዲህ ዛሬ እንግዲህ የሰማናቸው ደግሞ የተለያዩ ሙያዎች ጋዜጠኝነቱ ላይም ስፖርቱ ላይም ሙዚቃው ላይም ቲያትሩ ላይም ማስታወቂያው ላይም በጣም ብዙ የሚባሉ የኪነጥበብ በብ ሙያዎች ላይ የነበረ ሰው ነው። አሁንም እየሰራ ይገኛል። በቀጣይ እንግዲህ ብዙ ስራዎች እንደሚሰራ ደግሞ ባለሙሉ ተስፋ ነን። ከኛ ጋር ቆይታ አድርጓል። እኛ ዝግጅታችን እዚህ ላይ እናበቃለን። ሌሎች የቅዳሜን ከኛ ጋር ዝግጅቶች ግን የሚቀጥሉ ይሆናል። እናመሰግናለን። ናናናናናናናናናናናናናናናናናናናናናናናናናናናናናናናናናናናናናናናናናናናናናናናናናናናናናናናናናናናናናናናናናናናናናናናናናናናናናናናናናናናናናናናናናናናናናናናናናናና